በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦች፣ ሁልጊዜም ከጎኔ የሆናችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። አሁንም አብሮነታችሁ ኃይለይ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከነጋለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ እያላችሁበት ብዝት ትርፍርፍ ይበልልኝ። ዛሬ ወደ እናንተ ይዤላችሁ የመጣውትኝ ቆንጆ የሆነ ኬክን የሚያስንቅ በብርቱካንና በእንቁላል የተሰራ የዳቦ አዘገጃጀት ነው። እንደምትወዱት ምንም ጥርጥር የለውም። ቆንጆ የሆነ ፍርፍር ያለ የዳቦ አዘገጃጀት ነው። ወደ አዘገጃጀቱ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ትሆኑ ዘንድ በትትና እጠይቃለሁ። ተከታተሉኝ። እዚህ ጋር ጎድጓዳ ሳህን አዘጋጅቻለሁ። ከጎድጓዳ ሳህን ላይ ውሃ ጨምሬያለሁ። የተወሰነ ውሃ ከዚህ ላይ እርሾ ጨምራለሁ። እንዲሁም ስኳር፣ ጨው እዚህ ጋር ሁለት እንቁላል በደንብ አድርጌ ተቀላቅለዋለሁኝ እንደዚህ በደንብ አድርጌ ከቀላቀልሁኝ በኋላ አብሬ አንትንለዋለሁ። አበከዋለው ማለት ነው። እርሾችንን በጥብጠን መቆየት እንችላለን። ወዲያውኑም እንደዚህ እንደኔ ማብኳት እንችላለን። እዚጋ የጨመርኩትን ቤኪንግ ፓውደር ነው። ቤኪንግ ፓውደሩን ጨምር አሁንም በደንብ እቀላቅለዋለሁ። እንዴት እንደሚጣፍጥ ልነግራችሁ አልችልም። እጅግ በጣም ቆንጆ የሆነ ኬክ የሆነ የዳቦ አዘገጃጀት ነው። እዚህ ጋር ትንሽዬ ዘይት ጨምር ያለው፣ ለምን ዘይት ለስለስ እንዲል ያደርገዋል። ዘይት ጨምርሁኝ። ይሄ ደግሞ ብርቱካን ነው ሁለት ብርቱካን ጨምቄ እሱን ጨምር ያለሁኝ። እጅግ በጣም የሚጣፍጥ ለየት ያለ ለመክሰስ፣ ለቁርስ የሚሆን የዳቦ አዘገጃጀት ነው። አሁን እዚህ ላይ ቀደም ያዘጋጀሁትን እንቁላል ጨመርሁኝ። ጥቁር አዝሙድ ለምን ጥቁር አዝሙዱ እንደዚህ አብሮ ሲቦካ ደስ የሚል ሽታ እንዲኖረው ያደርገዋል። እንደዚህ ግብዓቶቹን አንድ ላይ ከጨመርሁን በኋላ በደንብ አድርጌ እንደዚህ በዚህ መልኩ እቀላቅለዋለሁ። በደንብ እንደዚህ ከቀላቀልሁኝ በኋላ ዱቄቴን ነው የምነፋው። እዚህ በወንፊት አዘጋጅቻለሁ። እኔ ዶቄት ብዙ ጊዜ አልለካም። ማለቴ ይበቃኛል የምለውን ያክል ነው ዝም ብዬ በግምት የምጨምረው። ስለዚህ እንደ ቤተሰባችን መጠን በርከት አድርገንም፣ ቤተሰብ ከሌለ ደግሞ አነሳ አድርገን ማዘጋጀት እንችላለን። ያው በዚህ መልኩ እየነፋሁት ነው ትንሽ ለመንፋት ሳህኗ አነስ ያለች ነች። የመጣፈጡ ነገር ልነግራችሁ አልችልም። እጅግ በጣም የሚጣፍጥ ለየት ያለ የዳቦ አዘገጃጀት ነው። ሁላችሁም እንደዚህ አዘጋጅታችሁ መመገብ ትችላላችሁ፣ በቀላል ዘዴ ቤታችን ውስጥ ባለን ነገር እንደዚህ ነፍቸዋለሁ። አሁን በዚህ ነው እንትን ምለው የኔ ሊጤ ትንሽ ቀጠን አድርጌ ነው እንትን ምለው የማቦከው። ለዛ ነው በዚህ የማሸው ማለት ነው። ዳቦ ወፈር ተደርጎ ነው አይደለም የሚቦከው? እኔ ደግሞ ይህንን ትንሽ ቀጠን አድርጌ ነው የማቦከው። ይህንን ዳቦ አዘገጃጀት ለየት የሚያደርገው ነገር ቀጠን ለማድረጌ ነው። እዚህ ጋር ወተት ፍሬሽ ጨምር ያለው አለመጨመርም እንችላለን። ወተት ፍሬሽ አንድ ብርጭቆ የሚሆን ጨምሬበታለሁ። ይህንን በደንብ አድርጌ ቀላቅለዋለሁ። በካሜራ ጀርባ ይኸው እንደምትመለከቱት በዚህ መልኩ ቀላቀየዋለሁ እንደዚህ አድርጌ አስፈላጊ ከሆነ አይተን የሚወፍር ከሆነ ውሃ መጨመር እንችላለን። አሁን እንደዚህ ሸፍኝ ላዩ ላይ ፎጣ አድርጌ ሞቃታማ ቦታ አስቀምጠዋለሁ። ይኸው ቤተሰብ በዚህ መልኩ ኮፍ ብሎ ተመልሽ መጥቻ ለው በጣም ነው ኮፍ ያለው። አሁን የዳቦ መጋገሪያን አጥቤ ያዘጋጅቻ ለው ዘይት ቀብቼ እዛ ላይ ያደርገዋለሁ። ቆንጆ ሆኖ ወቅቶልኛል። ስለዚህ ዳቦ መጋገሪያ ላይ አደርገዋለሁ። ይኸው የዳቦ መጋገሪያን ያዘጋጅቻለሁ። ትንሽዬ ዘይት ጨምራለሁ። ዘይቱ እንደዚህ በደንብ አድርጌ ቀባዋለሁኝ። እንደዚህ ከቀባው በኋላ ሊጤን ጨምራለሁ። ይኸው ቅድም መግቢያ ላይ ብያችኋለሁ ሊጡ ቀጠን ያለ ነው ብያችኋለሁ። እንደዚህ ጨምሬዋለሁ። አሁን እንደዚህ ካስተካከልኩኝ በኋላ ጥቁር አዝሙድ ትንሽ እላዩ ላይ ጨምርበታለሁ። አስር አስራ አምስት ደቂቃ ያክል ሸፍንን ብናስቀምጠው በደንብ ኮፍ ይላል። ይኸው እንደምትመለከቱት ማለት ነው። እንደዚህ በደንብ ኮፍ ሲል ውስጡ የሆነ ክፍትፍት ይላል ማለት ነው። ሰምሰሙን ትንሽ ጨምሬበታለሁ። ፍረን ውስጥ አስገብቸዋለሁ። ይኸው ቤተሰብ እንደምትመለከቱት በዚህ መልኩ በስሏል። ቆንጆ ሆኖ ነው የበሰለው እንደዚህ አውጥቸዋለሁ። አሁን ደግሞ ሳህን ላይ አደርገውና አሳያችኋለሁ ማለት ነው። ይኸው ቤተሰብ ሳህን ላይ አድርጌው ገልብጨው ነው ከለሩ ብቻ የሚያጠግብ ቆንጆ የሆነ የዳቦ አዘገጃጀት ነው እንደዚህ በዚህ መልኩ አዘጋጅታችሁ መመገብ ትችላላችሁ። በዚህ መልኩ ቆርሸዋለሁ። ስቆርስ አላሳየዋችሁም። ቆንጆ የሆነ በእይታ ብቻ የሚያጠግብ ኬክ የመሰለ የዳቦ አሰራር ነው። በዚህ መልኩ ሰርታችሁ ተመገቡ ማለት ነው እወዳለው ቆንጆ የሆነ ለስላሳ ሶፍት የሆነ ዳቦ ነው። ስለዚህ በዚህ መልኩ እየሰራን መብላት እንችላለን። ለልጅ ለአዋቂ የሚሆን አዘገጃጀት ነው። ለእኔ ተመችቶኛል፣ ለእናንተም ይመቻችኋል ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም ይህንን ቪዲዮ እስከ መጨረሻው ድረስ አይታችሁ ላይክ ማድረጋችሁን አያተርሱ። ይኸው በዚህ መልኩ ቆርሸዋለሁኝ